ሰላም ሰላም፣ ጤና ይስጥልኝ ውድ ተመልካች፣ እንደናችሁ ደህና ናችሁ ወይ? ሁሉ ሰላም፣ ሁሉ መልካም ነው። እግዚአብሔር ይመስገን፣ እኔ በጣም ደህና ነኝ። ዛሬ እንግዲህ ውድ ተመልካች የጠፋሁት ደግሞ ኔትወርክ ትንሽ ተቋርጦብኝ ነውና አሁንም ቀንጠብ ቀንጠብ እያረግኩ ቶሎ ቶሎ ብዬ ነው እስከሚመጣልኝ ድረስ። እኔ የምለው ዛሬ አዲስ ቪዲዮ እየላችሁ መጥቻለሁ። ይሄንን ቪዲዮ ላይክ እያረጋችሁ በላይክ እየገባችሁ ይሄንን ቻናል መቼም አሳድጉ ስላችሁ እናንተ እየገደላችሁት ነው ማለት ነው። እና ለማንኛውም መታችሁ ላይክ ለምታረጉ አንዳንድ ሰዎች አመሰግናቸዋለሁ። ወደፊት በጥሩ ሁኔታ እንገናኛለን ብዬ አስባለው። እንግዲህ ወደሚቀጥለው ቪዲዮ አብረን ስንሄድ እሱስ ምንድን ነው? እነ ቱቱና እነ ቲና፣ እነ ዳኒ፣ እነ ካሌጥ ዛሬ እንግዲህ በጣም ፍልም ሰርቷል። ፍልሙስ ምንድን ነው ብላችሁ ብትጠይቁኝ እንግዲህ ከጠየቃችሁ እነሱ ፔት ላይ እነሱ ፔት ላይ ገብታችሁ ስለ አንዳንድ ነገሮችን ማየት እንደምትችሉ ነው የምነግራችሁ። የእነሱንም ቪዲዮ የኔንም ቪዲዮ ሄዳችሁ ላይክ እያደረጋችሁ አንዳንድ ነገሮች ከእነሱ ላይ መውሰድ ትችላላችሁ። በጣም ጥሩ ትምህርት ነው ማለት ነው። እና ወደ ገደለው ስንሄድ እንግዲህ ቴና ከዳኒ ቴና ከ ካሊት ጋራ አብረው ተኝተው አድረዋል። ቲና በጣም ቄን ቄን እያረጋት ነው። እንግዲህ ተመልሳ እሱ ጋር አድራ ነው ተመልሳ ከዳኒ ጋራ የተገናኘችው። ከዳኒ ጋራ ከተገናኘች በኋላም ዳኒ ምን ነው ቲና ከሱ ጋራ ተገናኝተሽ መተሽ ነው እንዴ እኔን የምታናገሪው ምንድነው ሽግርሽ አብራችሁ መቀጠል ትፈልጊያለሽ ወይ ሲላት ተቆጥታ ነው ፎን ብላ የሄደችው እንዴት ትጠይቀኛለህስ ወይስ እንዴት ትነቃብኛለህ በማለት ነው መሰለኝ ውድ ተመልካች እንግዲህ ስለዚህ እንግዲህ እንደገና ደግሞ ቱቱ አልጋ ላይ አብረው ቁጭ ብለው ቴና ካልጋ ላይ ስትወርድ ቱቱም ደርሳበታለች። ቱቱ ብትደርስበትም ምንም ነገር አላለችም። እሷ በነሱ መካከል እያስመሰለች ነው መኖር የምትፈልገው እንጂ ወደ ሌላ ነገር አይደለም። እያረጋት ያለው ይመስለኛል እንግዲህ ወደ ገደለው ስንሄድ ደግሞ ነገሮቹ ለትንሽ ጊዜ ዝብርቅርቅ ብሏል። ሽማግሌውም ቱ ቲናና ዳኒ ከዛ ቤት እንዲወጡልኝ ብሎ ተናግሯል። እንግዲህ እነ ዳኒ እና ቲና አሁንም አልወጡም። ነገር ግን ዳኒን ቱቱ አገኝታው ነበረ። ዳኒን ስታገኝ ምንድነው ሽግሩ ብላ ስትጠየቀው፣ ከሱ ጋራም እየኖረች ነው፣ ከሱ ጋራም መኖር ትፈልጋለች። የእሷ ሽግር ምንም ሊገባኝ አልቻለም፣ ሽግሯ እኔ አላቅም ሲላት፣ ምነው ሚስትህ አይደለችም ወይ? ቢያንስ እኮ ውሽማህ ነች በውሽማህ

ቱቱ ቲ ናና ካሊጥ እንዲታረቁ አይፈልጉም። እንግዲህ ፍታኝ ፍታኝ ስትለው ምንም ሊሰማትም አልቻለም። እሱ ጭራሽ እሷ ማየት አይፈልግም። አብረው ሲጠጡ ሲሰክሩ አድረው ነው። እንግዲህ ለምሳሌ ሰክረው ነው የተገናኙት እንዲባሉም ይፈልጋሉ ይመስለኛልና ብቻ እንግዲህ እዚህ ጋር ዳኒም ደረሰበት፣ ቱቱም ደረሰችባት። በመካከሉ እነሱ እንግዲህ ሽርበር ጎንደር እያሉ ነው። በመካከሉ እየተጨነቁ ያሉት ሌሎቹ ተመልካች እንደኛ አይነቱ ነው። እና እንግዲህ ካሊጥመ ከአባቱ ጋር በጣም እየተሟገተ ነው። አባቱ ደግሞ አባዬ እንዳትሎኝ ቶቶና እንግዲህ ቴናንም እንግዲህ እንድች ብለሽ አባዬ እንዳትለኝ እኔ የወለድኳቸውንም አባዬ እንዲሉ አልፈልጋቸውም፣ መንፈልገሽ ነው እንድች ብለሽ እንዳትይኝ ብሎ ማስጠንቀቂያ ሰጣት። እንግዲህ ሽማግሌው ለምን እንደተናደደባቸው እነሱን ግን አብረው እንዳደሩና ስክር ብሎ እንደተገናኙ ነው ያወቀው ማለት ነው። እና ውድ ተመልካች ነገሮቹ ግን በጣም ከባባዶች ከባባዶች ናቸው። ነገር ግን ነገሮቹ ቢከብዱም ነገሮቹ ስለዚህ ሁላችሁም እንግዲህ ውድ ተመልካች ዳኒ ደግሞ በጣም ዳኒና ዳኒና ቱቱ ተገናኙ። ቱቱና ዳኒ ሲገናኙም አንዳንድ ነገር ሲነጋገሩ ነበረ ዳኒ ደሞ ከቱቱ ጋራ እንዲሆን ነው። ቱቱ ደግሞ ከብቻ ነገሮቹ በጣም ዝብርርቅ ስላሉ በስተመጨረሻ ላይ እንግዲህ ዳኒና ቲና ሲገናኙ ዳኒና ኤደን ሲገ ሊገናኙ ሲሉ ኤደን ደሞ ውሸማህ መጣችልህ ብላ አመለከታችሁ። በመካከሉ ምንም ነገር አልተነጋገሩም ነበረ። በመካከሉ አንድ ሁለት እያሉ በመካከሉ ደሞ ካሊጥ መጣ። ካሊጥ ሲመጣ ደሞ ካሊጥና ዳኒ ተናነቁ። ካሌ ጥና ዳኒ ከተናነቁ በኋላ ሽግርክ ምንድ ነው ሽግርሽ ምንድነው ሳይባባሉ ሁለቱ ሴቶች በመካከሉ እየሮጡ ሄደው ነበረ። ግን የተናነቁት ሁለቱ ነበሩ። ነገር ግን ሁለቱ ቢሆንም ከዛ በኋላም ጃኒና ካሌጥና ቱቱ ተገናኝ ካሌጥና ኤደን ካሊጥና ኤደን ተገናኝቶ ነበረ። ካሊጥ እና ኤደን ሲገናኙ አንዳንድ ነገር ሲናገሩ ነበረ። የሚናገሩት ነገሮች ደግሞ እኔና አንቺ አንተ ለምን አትፋታትም? አለፋታ አለችኝ እኔ መላድርግ ነው። ነገሩ ነገሩ አለፋታ አለችኝ እኔ መላድርግ እሱ ብሎ ሲጠይቃት እንዴት አለፋ ትላለች ችግሩ ምንድነው ሲላት አሁን እኔ ምንም ነገር ከአቅሜ በላይ ስለሆነ ችግሩን አላወቅኩምና እኔና እንቺ በውሸት ፍቅረኛ ማሞች አብረን እንሁንና ነይ ብሎ ሲለምናት ነበረ ኤደንን ኤደን ምንድነው የምትለው ስለ እውነት ነው እንዴ የምታወራው እንዴ ምን እውነት ነው ብላ ስትጠይቀው ነበረ ስለ እውነት በጣም ነው የተሸገርኩት እኮ። ለዛ ነው እንደዛ ያልኩሽ የውሸት እኔና አንቺ ፍቅረኛ ማሞች እንሁንና፣ እስቲ እሷ እኔ እንድትፋታኝ ላደርግ ብሎ ኤደንን በትትና ሲጠይቃት ነበረ። ካሌት ካሌት ኤደን ደግሞ እሺ ብላ አስብበታለሁ ብላ ስታስብበት ነበረ። እዛው ቁጭ ብላ እንግዲህ አንዳንድ ነገር ሳትለው አትቀርም ቪዲዮን ስለም ሚደግመው በስተመጨረሻ አስጨርስ አልጨረስኩትም። ውድ ተመልካች አብረን እና የዋለን እንግዲህ፣ ኤደንና ካሌጥ ደግሞ ፍቅረኛ ማሞች በእልህ አለፋታ ፊና አለፋታ ስላለችው ፊና ከሁለቱም ሰዎች ጋራ መኖር ስለምትፈልግ ከዳኒ ጋራ አለፋታም ስላለች ስለዚህ፣ እሷ ሁለቱም መካከል እየሄደች እያባለች መባላት ስለምትፈልግ እንግዲህ፣ ካሌጥ ደግሞ አሁን ደግሞ ይሄንን መላ ይሄንን ሲስተም አመጣ ማለት ነው። ምን እንደሚሆን አብረን እንከታተላለን ውድ ተመልካች። እንግዲህ ሰላም ሰላም ጤና ይስጥልኝ። ውድ ተመልካች የተወደዳችሁና የተከበራችሁ በመላ ዓለም ላይ የምትኖሩ ይሄንን ቻናልን ሰብስክራይብ እያረጋችሁ ውድ ተመልካች ይሄንን ቻናል ከፍ ከፍ እያረጋችሁ ብታበረታት በጣም ነው ደስ የሚለኝ ወደፊት የምንሰራበትና ህዝቦቻችን አገራችን ኢትዮጵያ ሰላም ሰላማ እስከሚወርድልን ድረስ ሰርተን የምንቀየርበት ቻናል ሊሆን ይችላል። ለጊዜው ግን አትናቁት ነው የምለውና ሁላችሁም መታችሁ እንግዲህ አንዳንድ ሰዎች መታችሁ ሰብስክራይብ የምታደርጉንም አድርጉን የማታደርጉንም እንግዲህ ከህቅዳችን ወደኋላ የሚለን እግዚአብሔር ነው እንጂ ሰው አይደለምና ስለዚህ እንግዲህ እስቲ ወሬም እንል እንልመድበት፣ ብለን ነው በሰው ቪዲዮ። በቃ እንግዲህ ብንችልም ባንችልም እየለታለፍን ያለ ነው። እንግዲህ እናንተም በርቱልኝ፣ ጠንክሩልኝ። የምትመጡትም የማትመጡትም እኔ ወዳችኋለሁ። ጎድ ነው መውደድ ሰውን ማለት ነው። ስለዚህ ሁላችሁንም አመሰግናለሁ። የእነሱንም ቻናል እነሱ ላይ እነሱ ፔጅ ላይ ገብታችሁ ሰብስክራይብ ማድረግ ትችላላችሁ። ምክንያቱም ቻናሉ እነሱም የሱ የእነሱ ብቻ አይደለም። አብረን እንከታተላለን አብረን እና